አንድ ንብረት በኤግዚቢትነት ተይዞ በአቃቤ ሕግም የወንጀል ክስ ተመስርቶ እያለ ክርክሩ ሳይጠናቀቅ ተከሳሽ ወይ ምስክር ባለመቅረብ መዝገቡ ቢቋረጥ የኤግዚቢቱ ዕጣ ፈንታ ምን ይሆናል? እንዲሁም ደግሞ በአንድ ጉዳይ ላይ ብዙ የግል ተበዳዮች ቢኖሩና በኋላ ላይ የተወሰኑ የግል ተበዳዮች ቀርበው የኤግዚቢት ይመለስልን ጥያቄ ቢያቀርቡ በምን መልኩ ነው ሊስተናገዱ የሚገባው የሚለውን በተመለከተ ከሰበር ውሳኔ ጋር በማድረግ ነው ዛሬ የማነሳላችሁ። በቅድሚያ ግን እንኳን ደህና መጣችሁ ማለት ፈልጋለሁ ወደ ሎየር ምህረት ዩትዩብ ቻናል። እኔ ጠበቃ ምህረት ነኝ። ቻናሉን ሰብስክራይብ በማድረግ ወደ ዛሬው መረጃ ቀጥታ እንሂድ። ኤግዚቢት የሚለው ቃል እንግዲህ ለሁሉም ሰው ግልጽ ላይሆን ይችላል ብዬ ስላሰብኩኝ እስቲ ስለ ኤግዚቢት ምንነት ባጭሩ ላንሳላችሁ። በቀላሉ ምንድን ነው ኤግዚቢት ማለት አንድ የማስረጃ አይነት ነው። ልክ የሰው ምስክር የሰነድ ማስረጃ እንደዚህ እያለን እንደምንጠቅሰው አንድ የማስረጃ አይነት ነው ማለት ነው። አቃቤ ሕግ በወንጀል ክስ ሲያቀርብ በማስረጃነት ሊያቀርበው የሚችለው የማስረጃ አይነት ነው። ለምሳሌ አንድ ተሽከርካሪ ወይ መኪና ወንጀል ሲፈጸምበት ነበረ ከተባለ በኤግዚቢትነት ሊያዝ ይችላል። እንዲሁም ደግሞ ሌሎች ንብረቶች እንደ ገንዘብ፣ የኤሌክትሮኒክስ እቃዎች ሊሆን ይችላል ማንኛውም አይነት እቃዎች ኤግዚቢት ተብለው ሊጠቀሱ ይችላሉ። ወንጀል እስከተፈጸመባቸውና አቃቤ ሕግም ደግሞ ስለ ወንጀል አፈጻጸሙ እያስረዳልኛል ብሎ እስካመነ ድረስ ማለት ነው። እና ኤግዚቢት ማለት ይህ ነው። እንግዲህ እንግዲህ በወንጀለኛ መቅጫ ስነ ስርዓት ሕጉ አንቀጽ መቶ ሀያ አራት ንዑስ ቁጥር ሁለት መሰረት አቃቤ ሕግ ክሱ በሚሰማበት እለት ለፍርድ ቤቱ ኤግዚቢቱን እንደሚያቀርብ ኤግዚቢቱን በማስረጃነት ቀርቦ ከታየ በኋላ ፍርድ ቤቱ ውሳኔ ሲሰጥ አብሮ ውሳኔ የሚሰጥበት እንደሆነ ይታወቃል። ያ ማለት በዋናው ጉዳይ ላይ ተከሳሹ በነጻ ተሰናብቷል ወይም ደግሞ ጥፋተኛ ነው ብሎ ውሳኔ ሲሰጥ እዛ ጋር የተያያዘው ኤግዚቢት ላይም ውሳኔ ይሰጣል ማለት ነው። ፍርድ ቤቱ እንግዲህ ከውሳኔዎቹስ ሊሆን የሚችለው ኤግዚቢቱ አንደኛ እንዲወረስ ውሳኔ ሊሰጥ ይችላል መንግስት እንዲወርሰው ማለት ነው። ከዛ ደግሞ ለግል ተበዳይ እንዲመለስ ውሳኔ ሊሰጥ ይችላል። ወይም ደግሞ እንዲወገድ እንግዲህ፣ ጥቅም ማይሰጥ ከሆነ ለምሳሌ እንደ አደንዛዥ እጽ የመሳሰሉት ነገሮች እንዲወገዱ ውሳኔ ሊሰጥ ይችላል ማለት ነው። ፍርድ ቤት እንግዲህ ይህንን ውሳኔ ለመስጠት መዝገብ ውሳኔ ማግኘት አለበት። ቅድም እንዳልኩት እንደገለጽኩት፣ ተከሳሽ ጥፋተኛ መባል ወይም ነጻ መባል ይጠበቅበታል። ይህ ግን ሁልጊዜ ላይፈጠር ይችላል። ምክንያቱም የወንጀል ክርክር አሁን በገለጽኩት መልኩ እልባት የማያገኝባቸው ብዙ አጋጣሚዎች አሉ። አንዳንድ ጊዜ መዝገቡ ለጊዜው የሚቋረጥበት አጋጣሚ አለ። ተከሳሽ በዋስ ከወጣ በኋላ ለምሳሌ ቢቀርና ተጠብቆም ተፈልጎም ባይገኝ ሊቋረጥ ይችላል። ምስክሮችም እንዲሁ ለተደጋጋሚ እና ምክንያታዊ ጊዜ ካልቀረቡ መዝገቡ ለጊዜው ሊቋረጥ ይችላል። ይህ በሚሆንበት ጊዜ ታዲያ ለተራዘመ ጊዜ የተያዘው ኤግዚቢት እንዲቆይ ሊያረገው ይችላል ማለት ነው። ምክንያቱም መዝገቡ ተከሳሽ ባለመቅረብ ወይ ምስክር ባለመቅረብ ከተቋረጠ በኋላ መቼ እንደሚንቀሳቀስ በግልጽ የሚታወቅ አይደለም። ስለዚህ በዚህ ሁኔታ ላይ የተያዘው ኤግዚቢት ምንም እልባት ምንም ውሳኔ ሳያገኝ በንጥልጥል ሊቆይ ይችላል ማለት ነው። ስለዚህ የኤግዚቢቱ ኔቸር ወይም የኤግዚቢቱ አይነት ደግሞ በጊዜ ሂደት የመጀመሪያ ይዘቱን የሚያጣ ይሆናል፣ እንዲሁም ደግሞ ጥቅም ወደ አለመስጠት ሊለወጥ ይችላል ማለት ነው። አንድ የወንጀል ክርክር ለማድረግ እንግዲህ ተከሳሽ መቅረብ አለበት። ታዲያ ኤግዚቢት በተያያዘበት መዝገብ ላይ ዋና የወንጀል ክርክር ሲደረግ ተከሳሽ ያልቀረበ ቢሆንና ተከሳሽ ባለመቅረቡ መዝገቡ ለጊዜው ቢቋረጥ የኤግዚቢቱ ጣፈንታ ምንድነው የሚሆነው የሚለውን ስንመለከት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር ሀያ አራት ዜሮ ዘጠኝ ሰላሳ እና አስራ ሰባት ስልሳ ስምንት ዘጠና ላይ አስገዳጅ ውሳኔ ሰጥቶበታል። የቀረበው ኬዝ እንግዲህ የነበረው በተለይም በአንደኛው መዝገብ ላይ በኤግዚቢት የተያዘው ተሽከርካሪ ነበረ። ስለዚህ ተሽከርካሪውን በመጠቀም ወንጀል ፈጽመዋል በሚል ሌሎች ሰዎች ተከሰው ችሎት ሳይቀርቡ በመቅረታቸው የተሽከርካሪው ባለንብረት ኤግዚቢቱ ይመለስልኝ በማለት ያመለከቱበት ኬዝ ነበረ። ፍርድ ቤቱን በሰጠው ውሳኔ የተቋረጠው መዝገብ እስኪንቀሳቀስ መጠበቅ የለበትም፣ እንዲሁ ሳይወሰን ኤግዚቢቱን ማቆየት ባለንብረቱ በንብረቱ እንዳይጠቀም የሚያደርግ ነው፣ የንብረት መብትንም የሚጥስ ነው። ስለዚህ ከዚህ ጎን ለጎን ደግሞ ንብረቱ በሀገሪቱ ኢኮኖሚ ላይ አበርክቶ እንዳይኖረው የሚያደርግ ነው በሚል ነው የስር ፍርድ ቤቶችን ውሳኔ የሻረው ማለት ነው። የስር ፍርድ ቤቶች ሊመለስ አይገባም የሚል ውሳኔ በመስጠታቸው ማለት ነው። ሁለተኛው ደግሞ ምንድን ነው? የአቃቤ ሕግ ምስክሮች ሳይቀርቡ መዝገቡ ለጊዜው ተቋርጦ ባለበት ሁኔታ የተያዘን ኤግዚቢት በተመለከተ ነው ሰበር ውሳኔ የሰጠበት ማለት ነው። በዚህ ውሳኔ ላይም እንደሚያሳየው አቃቤ ህግ ምስክሮቹን አቅርቦ ማሰማት ባለመቻሉ መዝገቡ ከተዘጋ በኋላ አስር አመታት ያለፉበት ኬዝ ነበረ። በኤግዚቢት የተያዘው ንብረት እንዲሁ ሊቆይ ይገባል ወይ የሚለውን በተመለከተ በመዝገብ ቁጥር 24 286 ሰበር ውሳኔ ሰጥቷል ማለት ነው። በዚህ መሰረት ቅድም እንዳነሳሁት በተመሳሳይ የተከሳሽን የንብረት መብት መጣስ ስለሆነ በኤግዚቢት ይመለስልኝ ጥያቄ ላይ ውሳኔ ባለመስጠት ማቆየት ተገቢ አይደለም በማለት ነው ውሳኔ የሰጠው ማለት ነው። ስለዚህ ፍርድ ቤቶች በዚህ አግባብ እንደዚህ አይነት ምስክር ባለመቅረብ የተቋረጠ መዝገብና ለተራዘመ ጊዜ አሁን እንደገለጽኩት እንግዲህ አስር ዓመት፣ አስራ አምስት ዓመት፣ ሀያ አመት የቆየ መዝገብ ካለ በኤግዚቢቱ ላይ ውሳኔ አንሰጥም ማለት አይችሉም ማለት ነው። ውሳኔ ሊያሳርፉበት ይገባል ማለት ነው። ከዚህ ጎን ለጎን ደግሞ ኤግዚቢት ከተመለሰለት በኋላ ለሰውዬው ለዋስትና በሚል ለምሳሌ ገንዘብ ከሆነ በኤግዚቢትነት የተያዘው ገንዘብ ስለተመለሰልህ ለዋስትና የሚሆን ሌላ ንብረት አሲስ ተብሎ ንብረት ካስያዘ በኋላ ያ ንብረት ደግሞ እንግዲህ በፍርድ ቤት ታግዶ ስለሚቆይ እግዱ ይነሳልኝ ሲል አይነሳም በሚል ፍርድ ቤቶች ውሳኔ ሊሰጡ አይገባም በሚል ነው እንግዲህ ሰበር ውሳኔ የሰጠበት ማለት ነው። ከእነዚህ ሁለት ነጥቦች እንግዲህ መረዳት የምንችለው አንድ ንብረት ምንም እንኳን በወንጀል ጉዳይ በኤግዚቢትነት ቢያዝም እንዲሁ በእንጥልጥል መቀመጥ እንደሌለበት ነው። ስለዚህ መዝገብ አንድ የወንጀል መዝገብ ምስክርም ሆነ ተከሳሽ ባለመቅረብ ከተቋረጠ በኋላ መልሶ መቼ እንደሚንቀሳቀስ በግልጽ የሚታወቅ ነገር የለም። ስለዚህ በዚህ ሁኔታ ላይ ደግሞ የኢኮኖሚ አበርክቶ የሚኖራቸው የተለያዩ ንብረቶች እንዲሁ ታግደው በንጥልጥል ሊቆዩ እንደማይገባና በዚሁ አግባብ ፍርድ ቤቶችም ተረድተው ውሳኔ ሊሰጡበት እንደሚገባ ነው ማለት ነው። ሶስተኛ ደግሞ ከኤግዚቢት ጋር በተያያዘ መታወቅ ያለበት አንድ ኤግዚቢት በወንጀል ጉዳይ የግል ተበዳዮች የሆኑ ሰዎች ንብረት መሆኑ ከተረጋገጠ እንዲመለስላቸው ፍርድ ቤቱ ውሳኔ ይሰጣል። ታዲያ በዛ ያሉ ተበዳዮች በአንድ ኬዝ ላይ ቢኖሩ ቢኖሩና ንብረቱም ከሁሉም ላይ የተወሰደ ከሆነ እንዴት አድርገው ሊያመለክቱ ይችላሉ? የኤግዚቢት እንዲመለስላቸው የሚለውን ስናይ ሰበር በመዝገብ ቁጥር 65504 ላይ በሰጠው ውሳኔ መሰረት ሁሉም ተበዳዮች እንዲቀርቡ የግድ አይልም ብሏል ሰበር። ይልቁንም ቀርበው የጠየቁትን ተበዳዮች የንብረት ድርሻ ከፖሊስ መዝገብ ላይ በማጣራት ሊመለስላቸው ይገባል እንጂ ሁሉም ተበዳዮች ካልቀረቡ ሊመለስ አይገባም ሊባል እንደማይችል መታወቅ አለበት ማለት ነው። ስለዚህ በአንዳንድ ጉዳዮች ላይ ብዙ ሰዎች የወንጀል ተጠቂ ሊሆኑ ይችላሉና፣ የተወሰደባቸው ንብረትም ተቀላቅሎ በብዛት የሚገኝ ቢሆንም የተወሰኑት ተበዳዮች ቀርቦ እስካመለከቱ ድረስ በማስረጃ በማረጋገጥ ፍርድ ቤቶች ውሳኔ ሊሰጡበት ይገባል እና ንብረታቸው ለተበዳዮች እንዲመለስ ማድረግ ይኖርባቸዋል እንጂ ሁሉም ተበዳዮች ቀርበው ያመልክቱ ሊባል አይገባም የሚለውን መያዝ እንችላለን። ኤግዚቢትን በተመለከተ ሶስት ጠቃሚ ነጥቦችን አንስተናል። እንደ ጠቀማችሁ እርግጠኛ ነኝ። ከቀናት በኋላ በሌላ ህግ ነክ መረጃ እመለሳለሁ። መልካም ጊዜ